በህብረ ብሔራዊ የአገር ግንባታ ውስጥ የኪነ ጥበብ ሚና ላይ ትኩረቱን አድርጎ የተካሄደው አርባ ሁለተኛው የጉሚ በለል ጉባኤ ኪነ ጥበብ ህብረ ብሔራዊ አንድነትና የወንድማማችነት ትስስርን በማጉላት የሚወጣው ሚና ከፍተኛ እንደሆነ ተነስቶበታል። ታሪክን ታሪ በማስተማር ባህልን በማሳወቅ፣ አገርን ትውልዱ አገሩንም እንዲያቅ ራሱንም እንዲያቅ ስለ ወደፊቱም እንዲያስብ ፍቅር እንዲነግስ አብሮነት እንዲዳብር ወንድማማችነት እንዲበለጽግ እና በሶሻል፣ በኢኮኖሚ፣ በፖለቲካ ህዝቡ የተሻለ አገር ፈጥሮ ህይወቱ ተለውጦ የተሻለ ደረጃ እንዲደርስ የአርት ድርሻ ከፍተኛ ነው። በሀገሪቱ የተስተዋሉ ፈተናዎችን ለመሻገር የሚረዱ የጥበብ ስራዎች ሲሰሩ ቆይተዋል። ይህ ደግሞ ለህዝቡ ሀገር ወዳድ ሆኖ የመዝለቅ ስሜት በመፍጠር ሂደቱ ውስጥ ጉልበት ሆኖ ዘልቋል ብዬ አርቴ መላይ ኢጃረምቱ አብዲፍ ሙላታሼ ስርናን ያለ ኪነ ጥበብ የምትመሰረት ሀገር ራዕይዋና ተስፋዋ እውን ለማድረግ ያዳግታታል። ጥበብ ታሪክን በመዘከር ተስፋን ያለመልማል። እሴትና ህልም በመገንባት አንድነትን ይፈጥራል። ፍቅርን በማጎልበትና ትውልድን በማጀገን የጋራ ራዕይ ያሳካል። የተሟላ ባህል፣ ታሪክ፣ እሴትና ትውፊትን በማንገብ ትውልድ ሀገሩን እየወደደ ወደፊት እንዲራመድ ያስችለዋል። በመሆኑም ይህ ኢንዱስትሪን መደገፍና ማበረታታት የሀገርን ክብር ከፍ ለማድረግ ያስችላል። ዳንዲ አርቲስት ስሬሱን ከበብጀብያ ኦልካስን በዓለም አደባባይ ዛሬ ላይ እድገት ያስመዘገቡና የውስጥ አንድነታቸው ጠንካራ የሆኑ ሀገራት የኪነ ጥበብ ዘርፉን በአግባቡ ተጠቅመው ለዚህ መድረሳቸው በብዙ ይነሳል። ኢትዮጵያም ለዘርፉ ትኩረት በመስጠት ይህንኑ ተመክሮ መቅሰም ይኖርባታል። የሆሊውድ ፊልም ሲሰራ የነበረውን ፓወር ማየት እንችላለን። ወደ አፍሪካ ስንመጣ ናይጄሪያዊያኖች የተጠቀሙት ያንን ባህላቸውን ወስደው ወደ እንትን ሲጠቀሙ የነበረው ማለት ይቻላል። ወደ ሳውዝ አፍሪካ ስንመጣ ፓርታይድንትን ለመቀየር የተጠቀሙት አፕሮችን ማየት ይቻላል። ወደ ሩዋንዳ ስንመጣ ጀኖሳይድ በኋላ የነበረውን ሲስተም ቀይሮ ማህበረሰባዊ አንድ ላይ ማድረግን ነገር ሲጠቀሙበት የነበረው ማንሳት ይቻላል ማለት ነው። ምንድን ነው መሆን ያለበት ብዬ ማስበው ያሉትን አሁን እጃችን ላይ ያሉትን ነገሮች በማስተዋወቅ በተለይ በኪነ ጥበቡ ነው ስለ አንድነት ስለ አብሮ መኖር በኪነ ጥበብ ተጠቅመን ሰፊው ማህበረሰብ ጋር ማድረስ ይቻላል ብዬ አስባለሁ። መንግስት፣ በአሁኑ ወቅት ነጠላ ትርክትን በማስቀረት ሀገራዊ የወል ትርክትን ለማስረጽ እየሰራ ነው። ለዚሁም መሆንም የኪነ ጥበብ ዘርፉን በአግባቡ መጠቀም መቻል ወሳኝነት አለው። ህብረ ብሔራዊት፣ የእኩልነት ቤት፣ የሁሉም እናት፣ ሁሉም ተቻችሎ ተዋዶ አብሮ ሰርቶ እጅ ለእጅ ተያይዞ የሚጠብቃትና የሚያሳድጋት አገር እንዲኖረን አርቲስት ብዙ ስራ ይጠበቅበታል። የወል ትርክት እንግዲህ ሲጀመር ከነበረን ታሪክ ነው፣ ከነበረን የስርዓት አካሄድ ነው የመጣውና ያንን በአግባቡ ደግሞ ምን መሆን አለበት፣ ምን ነበር የሚለውን ነገርና ከአሁን በኋላ እንዴት መሄድ አለበት የሚለውን ነገር ደግሞ በእውቀት በተለይ አርት ባለሙያና ሚዲያዎች ደግሞ ይህንን ኃላፊነት ወስደው ያንን ማህበረሰቡ ውስጥ የነበረውን ነገር ችግር ለይተው አውጥተው፣ ማህበረሰቡ ምን አቅም አለው፣ ምን መሆን ነበረበት፣ ምን አጣ፣ ምን ነበር የሚለውን ነገር ችግሩን ለይተው አውጥተው ወደ ሪያል እውነታው መሆን መወዳለበት አንድ ላይ የማምጣት የማስታረቅ ሂደት ላይ ጉል ሚና ይጫወታል። በዘርፉ የተሰማሩ የአሁኑ ትውልድም ልክ እንደ ከዚህ ቀደመው ሀገራዊ አንድነትን በሚያሳድጉና ኢትዮጵያዊነትን በሚያንጸባርቁ የጥበብ ስራዎች ላይ ትኩረት በማድረግ ለሀገር እድገትና መረጋጋት ሚናቸውን መወጣት ይኖርባቸዋል። አንዱ አካባቢ ያለውን በጎ ለሁሉም የሚጠቅም እሴት ታሪክ አጉልቶ ለሌሎችን በማሳየት ህዝብን በማያያዝ መንግስት የሚወጡ ናቸው። አገርን የሚለውጡ ስራዎች እንዲሳኩ ሰላም እንዲሰፍን አርቲስት ጥሩ ስራ መስራት ይችላል። እንዳውም ግንባር ቀደሙ ውጤታማ ስራ የሚሆነው እሱ ነው ብዬ ነው የማስበው። እቺ ሀገር ብዙ ሰዎች የተዋደቁላት ደማቸውን ያፈሰሱላት፣ አጥንታቸውን የከሰከሱላት አገር ነው። እስከዛሬም ጸንታ ያለች ሀገር ነች። ሶ ይሄንን ኢትዮጵያ ኢትዮጵያ ኢትዮጵያ ሲባል የኢትዮጵያን ዴፊኒሽን በትልቁ መረዳትና ያንን በማስታወቅ በተለይ አሁን የተፈጠሩ ፕላትፎርሞች አሉና ያንን በማስታወቅ የራሳቸው ሮል መጫወት አለባቸው ብዬ ነው ማስበው የጥበብ ባለሙያዎችን ና የከፍተኛ ትምህርት ተቋማት የዘርፉ ምሁራንን አሳትፎ የተካሄደው የጉሚ በለል መድረክም በምክክር ለሀገር አንድነት ሁሉም የዘርፉ ባለሙያ ሚናውን ሊወጣ እንደሚገባ በማመን ነው።